እንደምን አዳራችሁ! የተከበራችሁ የአማራ ባንክ ባለአክሲዮኖች፣ ክቡር አቶ ጋሻው ደበበ የአማራ ባንክ የዳይሬክተሮች ቦርድ ሰብሳቢ፣ ክቡራን የአማራ ባንክ የዳይሬክተሮች ቦርድ አመራር አባላት፣ ክቡራን የባንካችን ከፍተኛ ስራ ኃላፊዎች እና የስራ መሪዎች እንዲሁም ጥሪ የተደረገላችሁ እንግዶች ክቡራትና ክቡራ በቅድሚያ እንኳን ደህና መጣችሁ፣ እንዲሁም እንኳን ለአራተኛው የባለአክሲዮኖች መደበኛ ጠቅላላ ጉባኤ በሰላም አደረሳችሁ አደረሰን ለማለት እወዳለሁ። በተጨማሪም የባለአክሲዮኖች አራተኛ መደበኛ ጠቅላላ ጉባኤን በማስመልከት የእንኳን ደህና መጣችሁ መልእክት ለተከበረው ጉባኤ ለማቅረብ እድል በማግኘቴ ታላቅ ክብርና ደስታ ይሰማኛል። የተጠናቀቀው የበጀት ዓመት ውስብስብ ፈጣንና ተለዋዋጭ ዓለም አቀፋዊና ሀገራዊ የማክሮ ኢኮኖሚ ተግዳሮቶችና መልካም ዕድሎች የታዩበት ሆኖ አልፏል። በተለይም ከጊዜ ወደ ጊዜ እየጨመረ የመጣው የንግድ ውጥረትና በበለጸጉ አገሮች በተወሰዱ የፖሊሲ ለውጦች የአቅርቦት ሰንሰለት በማስተጓጎል የምርት ወጪ በመጨመር እና የኢንቨስትመንት ውሳኔዎችን በማጓተት የዓለም ኢኮኖሚ ሁኔታን ለመተንበይ አስቸጋሪ አድርጎት ቆይቷል። እነዚህ የንግድ የፖሊሲ ለውጦች ሀገራችንን ጨምሮ በዓለም አቀፍ ደረጃ በምርትና አገልግሎት ላይ ለተሰማሩ ኮርፖሬት ኩባንያዎች ተግዳሮቶች ነበሩ። የንግድ መሰናክሎች መጨመር ከቀጠለው የፖሊሲ አለመረጋጋት ጋር በመደመር ባደጉም ሆነ በማደግ ላይ ባሉ ሀገራት ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ከፍተኛ ጫናን ፈጥሯል። የዋጋ ንረት፣ የጂኦፖለቲካዊ አለመረጋጋት፣ የዕዳ ጫና መጨመር እንዲሁም የተራዘሙ ግጭቶች ተደማምረው ለዓለም አቀፉ የኢኮኖሚያዊ እድገት መቀዛቀዝ ዋነኛ መንስኤ መሆናቸውን በተለያዩ ሪፖርቶች ያመለክታሉ። ወደ ሀገራችን ስንመጣ ከበጀት ዓመቱ በፊት በነበሩ ዓመታት እየተባባሰ የመጣ ይዳ የመጣ የውጭ ዕዳ ጫና እድገት፣ የውጭ ምንዛሬ እጥረት፣ የዋጋ ንረት እና የመሳሰሉት ተግዳሮቶች የሚታወሱ ናቸው። ለእነዚህ ኢኮኖሚያዊ ችግሮች ዘለቂታዊ መፍትሄ ለመስጠት መንግስት በርካታ የመሻሻያ እርምጃዎችን ከሐምሌ 2017 ዓ.ም ጀምሮ እየወሰደ ይገኛል። ከእነዚህም መካከል የገንዘብ ፖሊሲ የገንዘብ ማዕቀፍ ፖሊሲ መሻሻሉ፣ የውጭ ምንዛሬ ተመን በገበያ እንዲመራ መደረጉ፣ የኢትዮጵያ መዋለ ንዋይ ሰነድ ገበያ ተግባራዊ እንቅስቃሴ መጀመር እና የዲጂታል ትራንስፎርሜሽን ትግበራ ዋና ዋናዎች ናቸው። ይህንን እርምጃ ተከትሎ የተለያዩ ኢኮኖሚያዊ የኢኮኖሚ ማሻሻሎች የኢኮኖሚ መሻሻሎች መታየት ጀምረዋል። ከእነዚህም ውስጥ ለመጥቀስ የዋጋ ንረት እየቀነሰ መምጣቱ እንዲሁም የውጭ ምንዛሪ አቅርቦት መሻሻል በዋዊነት የሚጠቀሱ ናቸው። ሆኖም ግን አሁንም ቢሆን የዋጋ ንረት ወደ ነጠላ ሀዝ አለመውረዱና በኦፊሴላዊ እና በጥቁር ገበያ መካከል ያለ የውጭ ምንዛሪ ተመን በተፈለገው መጠን ያለ መጥበብ ቀሪ ስራዎች መሰራት እንዳለባቸው የሚያመለክቱ ናቸው። ክቡራትና ክቡራን፣ የባንክ ዘርፍ በፍጥነት ተለዋዋጭ የሆነ የዓለም አቀፋዊና ሀገራዊ ተግዳሮቶችን በመቋቋም አዳዲስ እድሎችን በመጠቀምና የውስጥ አቅምን በማጎልበት በትርፋማነቱ ማነቱ እንደቀጠለ ይገኛል። ምንም እንኳን በባንክ ዘርፍ ተመሳሳይ የሆኑ አገልግሎቶችን መሰረት አድርጎ ከፍተኛ ውድድር ቢኖርም የአማራ ባንክ የስራ አመራር ቦርድ ማኔጅመንት፣ እና ሰራተኞች ባደረጉት የተቀናጀ ጥረት ባንኩ በ2016 የበጀት ዓመትና በ2017 የመጀመሪያ ሩብ ዓመት ገብቶበት ከነበረው ውስብስብ ችግር በመውጣት እጅግ ተስፋ ሰጪ የሆነ ውጤት ማስመዝገብ ተችሏል። እንደሚታወሰው ባለፈው ዓመት በዚህ ወቅት በተካሄደው የባላክሲዮኖች ሦስተኛ መደበኛ ጉባኤ ባንኩ ውስብስብ የሆኑ ውስጣዊና ውጫዊ ፈተና እንደነበሩበት ይታወሳል። ከእነዚህም ውስጥ ብልሹ አሰራር፣ ለደንበኞች የሚደረገው የገንዘብ ክፍያ መስተጓጎል፣ ያልተከፈለ የውጭ ምንዛሬ ዕዳ መጨመር፣ የተበላሸ ብድር ክምችት መጨመር ባንኩ ከፍተኛ የሆነ ኪሳራ ማስመዝገብ፣ በርካታ ከባንኩ ብድር የወሰዱ ፕሮጀክቶች የፋይናንስ እጥረት ምክንያት መቆም፣ በውጭ ንግድና በተለያዩ ኢንቨስትመንት ላይ የተሰማሩ የባንኩ ደንበኞች ወደ ሌሎች ባንኮች መፍለስ፣ እንዲሁም የውጭ ምንዛሬ ግኝት በከፍተኛ ደረጃ መቀነስ የሚጠቀሱ ናቸው። ስለዚህ በሪፎርሙ መጀመሪያ ወራት የወሰድነው እርምጃ እነዚህን ችግሮች አምነን መቀበል እና ለመፍትሄው የሚረዱ የተለያዩ ስልታዊና ስትራቴጂካዊ እቅዶችን ማዘጋጀት ነበር። እነዚህን እቅዶች በተቀናጀ ሁኔታ ወደ ተግባር ማስገባት በመቻላችን ብዙዎች ችግሮች ከታቀዱበት ጊዜ በፊት በመፍታት በበጀት ዓመቱ በነበሩ ተከታታይ ሩብ ዓመታት ባንካችን አመርቂ ውጤት በማስመዝገብ በአጭር ጊዜ ውስጥ በኢንዱስትሪው ከሚገኙ ጤናማና ተወዳዳሪ ባንኮች መካከል አንዱ ለመሆን ችሏል። በበጀት ዓመቱ ከተገኙ ውጤቶች ጥቂቶችን ለመጥቀስ ያህል ስራችንን በጀመርንበት ወቅት 15 በመቶ ደርሶ የነበረው የተበላሸ ብድር ምጣኔ በአስደናቂ ሁኔታ በመቀነስ በሰኔ 30 2017 ዓ ም ከአራት በመቶ በታች ማውረድ ተችሏል። ይህ ስኬት ሊመዘገብ የቻለው በእቅድ በተመራ ከፍተኛ ብድር የማሰባሰብ ሥራና የፕሮጀክቶች የማገገሚያ ሥራ በመሰራቱ ሲሆን የቅርንጫፍ ስራ አስኪያጆችን ጨምሮ በየደረጃው ባሉ የስራ መሪዎች የተደገፈና ሰፊ የዕለት ከዕለት ክትትል ስናደርግበት የነበረ ነው። ለረዥም ጊዜ የተከማቹ የደንበኞች አርትጄስ ወይም ክፍያዎችን ከሶስት ወራት ባላነሰ ጊዜ ውስጥ በተሳካ ሁኔታ ማጽዳት የተሻለ ሲሆን በዚህም ማንኛውን የደንበኛ ክፍያ ጥያቄ ከጥር 2017 ዓ.ም ተመረ ጀምሮ በእለቱ መፈጸም የቻለበት ደረጃ መድረስ ተችሏል። ይህም ደንበኞቻችን በባንካችን ላይ ያላቸውን አመኔታ በከፍተኛ ደረጃ ለማሳደግ አስችሎናል። እንዲሁም የተከማቸ የውጭ ምንዛሬ ዕዳን ከሶስት ወራት ባነሰ ጊዜ ውስጥ ሙሉ በሙሉ ከመክፈላችንም በላይ በአሁኑ ጊዜ በቂ የሆነ የውጭ ምንዛሬ ክምችት እንዲኖረን ለማድረግ ተችሏል። የደንበኞች ቁጥር በሰፊው እንዲጨምር ማድረግ እና ከፍተኛ የተቀማጭ ገንዘብ ማሰባሰብ በመቻላችን ሊኩዲቲያችን በእጅጉ እንዲሻሻል እና አዲስ የብድር ጥያቄዎችን በተገቢ መንገድ ማስተናገድ እንችል ሆነናል። ባሳለፍን የበጀት ዓመት ከአክሲዮን ግዢ ጋር በተያያዘ በኢትዮጵያ ብሔራዊ ባንክ ተይዞ የነበረው ገንዘብ በባንካችን የሥራ አመራር ቦርድ መመሪያ ሰጭነት በተደረገው ጥረት አስፈላጊ ሁሉ ተሟልቶ ወደ ካፒታላችን እንዲካተት ተደርጓል። ይህም ለባንኩ ፋይናንስ አቅም መጠናከር አስተዋጽኦ አድርጓል። ከለውጡ በፊት በ2017 የበጀት ዓመት የመጀመሪያ ወራት ባንካችን ከፍተኛ ኪሳራ አስመዝግቦ የነበረ ሲሆን የበጀት ዓመቱን ባጠናቀቅበት የሰኔ ወር ላይ ይህ ኪሳራ ሙሉ በሙሉ ተቀልብሶ ባንኩን ወደ ትርፋማነት መመለስ ተችሏል። የተከበራችሁ የባንካችን ባለአክሲዮኖች፣ ሰዎች በሽያጭ እና ባንካችን በባንኩ ምስረታ ወቅት አክሲዮን ገዝተው በተለያዩ ምክንያቶች በሰነዶች ማረጋገጫ እና ምዝገባ አገልግሎት ቀርበው ባለመፈረማቸው እና ወይም በህግ የሚጠበቅባቸው ሁኔታዎች ባለመሟላታቸው ምክንያት ባለ አክሲዮን መሆን ያልቻሉ ሰዎች በአክሲዮን እንዲሆኑ የባንኩ ካፒታልን ቀደም ሲል እነዚህ ሰዎች አክሲዮን ለመግዛት በከፈሉት መጠን እንዲያድግ ታህሳስ 20 ቀን 2015 ዓ ም በባንኩ አንደኛ አስቸኳይ ጠቅላላ ጉባኤ የተወሰነ መሆኑ እንደተጠበቀ ነው። ከዚህ ጋር በተያያዘ የብሔራዊ ባንክ በቀን 24 ዘጠኝ፣ በሰጠው ውሳኔ መሰረት በባንኩ ምስረታ ወቅት አክሲዮን ገዝተው በተለያየ ምክንያት በሰነዶች ማረጋገጫ እና ምዝገባ አገልግሎት ቀርበ ባለመፈረማቸው ወይም በህግ የሚጠበቅባቸውን ሁኔታዎች ባለመሟላታቸው ምክንያት ባለአክሲዮን መሆን ያልቻሉ ሰዎች የከፈሉት ገንዘብ ለአክሲዮን መግዣነት እንዲሁን በባንኩ ጥሪ በተደረገላቸው የስምምነት ቅጽ መሰረት ስምምነታቸውን በፈቀዱት ስልሳ ሚሊዮን አንድ መቶ ዘጠና ስድስት ሺህ ወይም አንድ ሺህ ስምንት መቶ ሰባ ስምንት ሰዎች በባንኩ አክሲዮን በአዲስ የተቀላቀሉ መሆኑን በዚህም ለጉባኤው ቀርቦ ውይይት የተካሄደበት ሲሆን የተሰጡ ድምፆችም ጉባኤው በስድስት አክሲዮን ድምፅ ተቃውሞ በአብላጫ ድምፅ አጽድቆታል። የዳይሬክተሮች ሪፖርት መስማት እና ተወያይቶ ማጥለቅን በተመለከተ የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ እንደ አውሮፓውያን አቆጣጠር ሰኔ 30 2025 በተጠናቀቀ ሂሳብ ዓመት የተመዘገቡ ቁልፍ የባንኩ ዋና ዋና ተግባራትና የውጭ ኦዲተር ሪፖርት ለአራተኛው ዓመታዊ ባለ አክሲዮኖች ጠቅላላ ጉባኤ በዝርዝር አቅርቧል። በኦፕሬሽን ዘርፍ የተከናወኑ ዋና ዋና ተግባራት ከተቀማጭ ገንዘብ፣ የዓለም አቀፍ የገንዘብ አገልግሎት፣ የብድር አስተዳደር፣ የፋይናንስ ነክ አፈጻጸም ሀብትና ዕዳዎች፣ የተከፈለና ጠቅላላ ካፒታል፣ ገቢ፣ ወጪ፣ ትርፍ፣ ከወለድ ነፃ የባንክ አገልግሎት፣ የፋይናንስ ነክ ያልሆኑ አፈጻጸሞች፣ አዳዲስ ደንበኞችን ከማፍራት፣ የዲጂታል ባንኪንግ አገልግሎት፣ የቅርንጫፍ ተደራሽነት፣ የኢንፎርሜሽን ቴክኖሎጂ፣ የሰው ሀብት ልማት ስምሪትና ስልጠና እንዲሁም የዳይሬክተሮች ቦርድ ተግባራትና ዋና ዋና አፈጻጸሞች የዳይሬክተሮች ቦርድ የኮሚቴ አባላት ተግባራትና አፈጻጸሞች ቀርበው በሪፖርቱ ጉባኤው ውይይት አካሂዶባቸዋል። በጉባኤው ላይ የተሰጡ አስተያየቶች ከጠቅላላ ጉባኤው ሃምሳ ስምንት የሚደርሱ አስተያየትና ጥያቄዎች የቀረቡ ሲሆን በዋና ዋናነት ሁሉም በቃለ ጉባኤው የተመዘገቡ ሲሆን ከቀረቡት ውስጥ ባለአክሲዮኖቹ በየአካባቢው ባለአክሲዮኖችን በየአካባቢው እየሰበሰቡ ማወያየት እየተጠናከረ ቢሄድ፣ የሰራተኞች ጥያቄ ምላሽ ቢያገኝ፣ በሰው ኃይል ዝውውርና ምደባ ላይ ያሉ ጉዳዮች ቢፈተሹ፣ ብድር ለትልቅ ደንበኞች ብቻ ሳይሆን ለመካከለኛና ዝቅተኛ ደንበኞችም የሚቀርብበት ሁኔታ ቢመቻች፣ የውጭ ምንዛሪም በተመለከተ ድልድሉ ፍትሐዊ ቢሆን የሚሉ ቀርበዋል። በቀረበው ሪፖርት ላይ በዳይሬክተሮች ቦርድ አባል የሆኑት በአቶ ኃይለማርያም ተመስገን በኩል የቀረበ የልዩነት ሀሳብ ሲኖር የልዩነት ሀሳባቸውንም ለጠቅላላ ጉባኤው በዝርዝር በጽሁፍ ያቀረቡ ሲሆን ይሄውም ከቃለ ጉባኤው ጋር ተያይዟል። በዚህም መሰረት ከቀረቡት አስተያየቶች እና ጥያቄዎች ጋር የዳይሬክተሮች ቦርድ አባላትና የባንኩ ማኔጅመንት ዝርዝር ምላሽ የሰጡ ሲሆን ከኪሳራና ከትርፍ ዙሪያ የባንኩን ራዕይ ከማሳካት አኳያ የሰራተኞች ጥቅማ ጥቅም እና ደሞዝን ምላሽ ከመስጠትና እየተሰሩ ያሉ ስራዎች እንዲሁም የውጭ ምንዛሬ እድገትን፣ ባንኩ የደረሰበትን የእድገት ደረጃ በዝርዝር በአንኳርነት ምላሽ የተሰጠባቸው ናቸው። በቀረበው ሪፖርት ላይ የባንኩ የውጭ ኦዲተርም ስለ ሪፖርቱ ትክክለኛነት በጉባኤው ፊት ቀርቦ አረጋግጧል። በመጨረሻም ጉባኤው ከቦርዱ በቀረበው ሪፖርት ላይ ውይይት አካሂዶና አንኳር ጉዳዮችን ከዳሰሰ በኋላ ሪፖርቱ በ780 የአክሲዮን ተቃውሞና በ11 የአክሲዮን ድምፅ ተአቅቦ በአብላጫ ድምፅ አጽድቋል። የ2024 25 ዓመት የባንኩ የውጭ ኦዲተር ሪፖርት መስማትና ተወያይቶ ማጽደቅ የባንኩ የውጭ ኦዲተር ቴዎድሮስና ፍቅሬ የኦዲት ህብረት ሽርክና ማኅበር የተፈቀደላቸው የ2024 25 ሂሳብ ዓመት ሪፖርት ለጠቅላላ ጉባኤው በዝርዝር አቅርበዋል። በሪፖርቱም ከተዳሰሱት ጉዳዮች ዋና ዋናዎች የሚከተሉት ናቸው። ትርፍ ወይም ኪሳራና አጠቃላይ ገቢ መግለጫ ከሰኔ 30 2016 እስከ ሰኔ 30 2017 ያለውን ጊዜ ውስጥ ኦዲቱ ቀርቧል። የተጠናቀቀ ሰኔ 30 2017 ሂሳብ ዓመት የሀብትና ዕዳ መግለጫ እንዲሁ ቀርቧል። በማህበሩ ካፒታል ላይ የታየው ለውጥ የሚያሳይ መግለጫ እንደዚሁ ቀርቧል። በዚህም መሰረት ይህንን ሪፖርት ተከትሎ በአክሲዮን አባላት አስተያየትና ጥያቄ የተሰጠ ሲሆን በወጪ ቅነሳ ላይ ትኩረት ተሰጥቶ እንዲሰራ ፕሮቪዥን አማውንቱ ጨምሯል። የተጠቀሱት አራት ትላልቅ ብድሮች ፕሮቪዥን ያልተካተተ ከሆነ ባንኩን የባንኩን ትርፍ ስለሚጎዱ በደንብ ቢፈተሽ፣ በውጭ ኦዲተር ሪፖርት የልዩነት ሀሳብ ካለ በገለልተኛ አካላት የሚታይበትም ሁኔታ ቢታይ የሚል ሀሳብ ቀርቧል። በቀረበውም ላይ በቀረበው ሪፖርትም ላይ እንደዚሁ የዳይሬክተሮች ቦርድ አባል የሆኑት አቶ ኃይለማርያም ተመስገን የልዩነት ሀሳባቸውን በጽሑፍ በዝርዝር ለጉባኤተኛ ያቀረቡት ሲሆን ይህም ከዚሁ ቃለ ጉባኤ ጋር ተያይዟል። በቀረበውም አስተያየትና ጥያቄዎች ላይ የቦርዱ ሰብሳቢ ምላሽ እና እንዲሁም የውጭ ኦዲተሩ ምላሽ በመስጠት ማብራሪያና ምላሽ የሰጡ ሲሆን በመጨረሻም ድምፅ የተሰጠበት ሲሆን ጉባኤው የውጭ ኦዲተሩ የቀረበውን ሪፖርት በ1414 ድምፀ ተአቅቦ በ579 ተቃውሞ በአብላጫ ድምፅ አጽድቆታል። ተሻሽሎ በቀረበው የዳይሬክተሮች ቦርድ ጥቆማና ፖሊሲ እና አፈጻጸም መመሪያ ላይ ተወያይቶ ስለማጽደቅ የብሔራዊ ባንክ ከሰኔ 5 ቀን 2016 ዓ ም ጀምሮ ተፈጻሚ እንዲሆን ያወጣውን መመሪያ ቁጥር ኤስቢቢ 91 2 24 አንቀጽ 14 7 ንዑስ 21 እና ዘጠኝ ነጥብ አንድ ባንኮች የዳይሬክተሮች ቦርድ ጥቆማና ምርጫ ፖሊሲ አፈጻጸም መመሪያ አዘጋጅተው ለጠቅላላ ጉባኤ በማቅረብ ማጸደቅ እንዳለባቸው እንደሚደነግግና በዚሁም መሰረት ቦርዱ ጉባኤውን በቦርዱ በውክልና በሰጠው የባንካችን የሕግ ዳይሬክተሮች ዳይሬክተር የሆኑት በመመሪያና ፖሊሲውን በንባብ አሰምተዋል። ከዛም በመቀጠል ጉባኤተኛው ሀሳብ ሰጥቷል። ከተሰጡ ሀሳቦች መካከል ለብሔራዊ ባንክ በብሔራዊ ባንክ ሕግ የቦርድ አባላት በገለልተኛ አካል ይሰየማሉ የሚለው በግልጽ ማብራሪያ ቢቀርብበት፣ ከህግ አኳያ የህግ ሰነድ እንደመሆኑ መጠን የፆታ አገላለጹ ቢስተካከል፣ የሚመረጡ የቦርድ አባላት ላይ ከባንክ ጋር ተያያዥ ሙያና ልምድ ያላቸው ቢሆኑ የሚሉ ተነስተው ነበር። በዚህም መሠረት በተነሱት ሀሳቦች ላይ የዳይሬክተሮች ቦርድ ሰብሳቢ ከገለልተኛ አካላት ጋር ከናሽናል ባንክ ጋር ተያይዞ ያለውን ህግ ማብራሪያ በመስጠት እንደዚሁም የሴቶች ተሳትፎ በህጉ አስገዳጅ እንደሆነ ቢያንስ ሁለቱ ሊመረጡ እንደሚገቡ ምላሽ በመስጠት ወደ ድምፅ ተገብቷል። ጉባኤውን በቦርዱ የቀረበውን ፖሊሲ እና መመሪያ በሰላሳ 30 ድምፀ ተአቅቦ በ20 ተቃውሞ በአብላጫ ድምፅ አጽድቆታል። የቀረበውን ቁጥር የመወሰን ስልጣን ያለው መሆኑና በአንቀጽ 432 3 መሰረት ጠቅላላ ጉባኤው የትርፍ ድርሻ ክፍፍልን እንደሚወስን በተጨማሪም በአንቀጽ 438 መሰረት ጠቅላላ ጉባኤው የትርፍ ድርሻ ክፍፍልን የሚወስን መሆኑ የተደነገገ በመሆኑ እንደ ኢሮፓውያን አቆጣጠር በ2024 5 ሂሳብ ዓመት የተጣራ ትርፍ 372 ሚሊዮን 139274 ከ41 ሳንቲም እና ያልተከፋፈለ ትርፍ ርኒንግ ሪቴንሪቴል እርኒንግ ላይ የነበረ የተጣራ ትርፍ 89 ሚሊዮን 834698 51 በድምሩ 461 ሚሊዮን 973972 92 የተጣራ ትርፍ ላይ የተጣራ ትርፍ ላይ ለባለ አክሲዮኖች በባንኩ ባላቸው አክሲዮን መጠን መሠረት 62 ፐርሰንት የትርፍ ድርሻ ሆኖ የውሳኔ ሀሳብ እንዲሰጥበት ተደርጓል። በቀረበው የውሳኔ ሀሳብ ላይም የሀሳብ ልዩነት በዳይሬክተሮች ቦርድ አባል የሆኑት በአቶ ኃይለማርያም ተመስገን የቀረበውን የውሳኔ ሀሳብ እንደሚቃወሙ በጽሁፍ ለጉባኤው አቅርበው ይህም ልዩነት ሀሳብ በዚህ ቃለ ጉባኤ ተያይዟል። በትርፍ ክፍፍል ላይ የተነሱ ሐሳብና አስተያየቶች የተበላሸ ብድር በሚል የቀረበው የልዩነት አዛብ አሁንም በደንብ ቢፈተሽ፣ ትርፉን በተመለከተ የባለፈው ዓመት ጥቅል ከሚቀርብ በ2017 ዓ ም ባንኩ ምን ትርፍ አቅዶ ነበር፣ ምን ያህሉን ፈጸመ የሚለው በደንብ ቢብራራ ወይም በደንብ ቢገለጽ፣ የተነሳው የልዩነት ሐሳብ በብሔራዊ ባንክ በኩል ታይቶ በድጋሚ ለ አክሲዮን አባላት የሚገለጽበት ሁኔታ ቢፈጠር የቀረበውን ትርፍ ክፍፍል ከሪፖርቱ የመነጨ በመሆኑ እንቀበላለን የሚሉ ሀሳቦች ተነስተዋል። በቀረበውም ሀሳብና አስተያየት ላይ ምላሽ ተሰጥቶ ወደ ድምፅ የተገባ ሲሆን ጉባኤውም በቦርዱ የቀረበውን ትርፍ ክፍፍል ውሳኔ ሀሳብ ተወያይቶ 185 ድምጸ ተአቅቦ በ481 ተቃውሞ በአብላጫ ድምጽ አጽድቆታል። የዳይሬክተሮች ቦርድ አባላት እንደ አውሮፓውያን አቆጣጠር በ2023 24 ዓመታዊ የሥራ ዋጋ እና እንደ አውሮፓውያን አቆጣጠር በ2024 25 ወርሃዊ አበል በሚመለከት በቀረበው የውሳኔ ሐሳብ ላይ ተወያይቶ ስለመወሰን የብሔራዊ ባንክ የዳይሬክተሮች ቦርድ አባላት ክፍያን ለማሻሻል እንደ ኢትዮጵያን አቆጣጠር መስከረም 24 ቀን 2018 ባወጣው መመሪያ ቁጥር ኤስቢቢ 67 218 መሰረት ለእያንዳንዱ የቦርድ አባል ወራዊ አበል 10 ሺህ እንዲሁም በተመሳሳይ ማህበሩ ካተረፈ ዓመታዊ ዋጋ ክፍያ ለእያንዳንዱ 150 ሺህ እንደሚከፈል ደንግጓል። በዚሁም መሠረት ባንኩ በ2324 ሂሳብ ዓመት ትርፋማ ስለነበር ዓመታዊ ዳይሬክተሮች ቦርድ ክፍያ 150 ሺህ እንዲሆንና የ2526 ዓመት ሂሳብ ዓመት ወራይ አበል ብር አስር ሺህ ለእያንዳንዳቸው እንዲከፍል ቦርድ የውሳኔ ሀሳብ አቅርቦ ይተካሄዱበታል። በቀረበው አስተያየትም መሰረት ጉባኤው የቀረበውን የዳይሬክተሮች ቦርድ አበልና ክፍያ ቢያንስ የሰራተኞች ጥቅማጥቅም ባልተከበረበት የውሳኔ ሀሳብ ሆኖ መቅረቡ ተገቢ አይደለም፣ የቀረበውን እንቀበላለን የሚለው ቀርቧል። በዚህም የልዩነት ሀሳብ የዳይሬክተሮች ቦርድ አባል የሆኑት አቶ ኃይለማርያም ተመስገን በቀረበው አጀንዳ ላይ የልዩነት ሀሳባቸውን ለጉባኤ አስመዝግበዋል። ይህም ቃለ ጉባኤ አብሮ ተያይዟል። ከዳይሬክተሮች ቦርድ አባላት ክፍያ ጋር በተያያዘ የ23 24 150 ሺህ ብር ለእያንዳንዳቸው የሚከፈል ሆኖ የ25 26 ደግሞ 10 ሺ ብር የሚለው ወራሪ አበል እንደሆነ ማስተካከያ እንዲሰጥበት ነው። በዚህ መሰረት በቀረበው አግባብ ጉባኤው የቀረበውን የውሳኔ ሀሳብ በ616 ተቃውሞ ያለምንም ተአቅቦ በአብላጫ ድምፅ አጽድቆታል። አመሰግናለሁ።